ከዚህ ከሳይንሱ ና ከስፔስ ሳይንሱ ዓለም ሰሞኑን በጣም በጣም ከፍተኛ ውዝግብ እና ከፍተኛ የሆነ ትኩረት የሳበች ኮሜት አይደለችም፣ ኮሜት ናት የሚል ከፍተኛ ጭቅጭቅ ይዛ የመጣች ኢንተርስቴላር የሆነች ኮሜት ነው የሚለዋት እነሱ። ነገር ግን የኤሊየን የሚባሉት ወይም ደግሞ ከሰው ውጪ ያሉ በዚህ በእኛ ዩኒቨርስ ውስጥ በእኛ ሚልክዌይ ጋላክሲ ውስጥ የሚኖሩ ልክ እንደ ሰው የሆኑ ፍጥረታት አሉ የሚለው የኤሊየን ትርክት ወይም ደግሞ እውነታ መሆኑን በከፍተኛ ደረጃ ያረጋገጠና ያፋተገ ጉዳይ ሆኖ ያየነው ጉዳይ አሁን አየሩን ተቆጣጥሮታል። ይሄውም እንግዲህ እነዚህ ኢንተርስቴለር የሚባሉት ኮሜቶች እንደሚታወቀው ከኛ ሶላር ሲስተም ከኛ የፀሐይ ስርዓት ውጪ የሚመጡ ናቸውና ትራቭል የሚያደርጉትም በኢንተርስቴላር ስፔስስ ነው ተብሎ ነው። እንግዲህ አሁን ይሄ በጣም የሚደንቅ ነው። የሰው ልጅ በታሪኩ ካያቸው ሶስት ኢንተርስቴላር ወይም ደግሞ በእኛ ሶላር ሲስተም ውስጥ ያልሆነ ማለትም የእኛ የፀሐይ ስርዓት አለ። ቀጥሎ ከኛ በኋላ ሌላ የፀሐይ ስርዓት አለ። ቀጥሎ ሌላ የፀሐይ ስርዓት አለ። አንድ ፀሐይ በዙሪያው ላይ ፕላኔቶችን ወይም ፈለኮችን ይዘው እየተሽከረከረው የሚቀጥሉበት እግዚአብሔር በአስደናቂ ሁኔታ ከሰራቸው ፍጥረተ ዓለማት መካከል እንደዚህ ይገኙበታል። ስለዚህ እነዚህ ኢንተርስቴለር የሚባሉ ወይም ደግሞ ከኛ ሶላር ከኛ ፀሐይ ስርዓት ውጭ ካሉ ከመጡት እንደ ኮሜት ናቸው ናት ወይም አይደለችም የሚል ከፍተኛ ውዝግብ በሳይንቲስቶቹ ላይ መከፋፈል የፈጠረ ነው። ይህንን ጉዳይ ተመልክቶ እንግዲህ እየተነገሩ ያሉ በጣም አደገኛ ዜናዎችም ጭምር አሉ። በአንደኛው ቡድን የሚደረገው ክርክር ናሳን የተመለከተው ቡድን ለምድራችን፣ ለአካባቢያችን፣ ላለንበት የሶላር ስርዓት አደጋ አትፈጥርም የሚለውን ነገር ይናገራል። ያንን በተመለከተ ደግሞ ናሳ እየዋሸን ነው የሚሉ ሳይንቲስቶች እንደገና በከፍተኛ እንግዲህ ሳይንቲስቶች ናቸው። በጣም ዶክተር አቪሎ በሚባሉ ሳይንቲስት ማለት በጣም በዓለማችን በተለይ እነዚህ ኢንተርስቴላር ኦብጀክትስ ላይ በጣም ብዙ ጥናት ያደረጉ ሳይንቲስት ናቸው። ምናልባትም ዱምዝዴይ ሮክ ልትሆን ትችላለች ብለው ዓለማችንን ልታናጋ እና ልታፍረካክስ የምችል ጉልበት ያላት አንድ ከተማ ነው መታከለው። ባይ ዘ ዌይ ይሄ እንደ መንኮራኩር ነው አሁን እየታየ ያለው። ምናልባትም ይሄ ግዙፍ የሆነ መንኮራኩር ይዞ ጭኖት የመጣው ሌላ ነገር ሊኖር ይችላል የሚል የሳይንቲስቶቹ ነው። እንግዲህ አሁን በፊት እንደዚህ አይነት ትንተና ሲሰጥ ምናልባትም ትንተናው የሚሰጠው በማንኛውም ሰው ሊሆን ይችላል። አሁን ግን ሳይንቲስቶቹ ናቸው እየተከራከሩበት ያሉት። ስለዚህ ይሄ አይነት ኢንተርስቴላር ከሌሎች ከሌላ ከኛ ሶላር ሲስተም ከኛ ከፀሐይ ስርዓት ውጪ ተጉዘው ከመጡቱ በዋነኝነት የሚታወቁት ሶስት ናቸው። አንደኛዋ ኡሟሟ ተብላ የምትታወቅ እንደዚህ ኢንተርስተላር ኦብጀክት እንደነበረች ይታወቃል። በ2017 ዓ ም ነው የታየችው። እንደተባለውም ዶክተር አቪ ሎኤብም እና ሌሎች እሳቸውም የሳይንቲስቶች ቡድን። እሳቸው የሃርቫርድ ዩኒቨርሲቲ በጣም በጣም ታዋቂ ሳይንቲስት ናቸው። እሱ ብቻ አይደለም፣ አይሁዳዊ ናቸው፣ እስራኤላዊ ናቸው። በብዙ መልኩ ነገሮችን ሲያዩ ሱፕርናቹራል በሆነ ማለትም መንፈሳዊ እይታ እግዚአብሔር አለ ብለው የሚያምኑ ሳይንቲስቶች መካከል ናቸው እሳቸው። ስለዚህ ይህንን ጉዳይ ማኔጅ የሚያደርግ ገቨርን የሚያደርግ ሌላ አካል አለ። አብዛኛው ሳይንቲስቶቹ በዚህ አስተሳሰብ የራቀ ነገር እንዳላቸው ይታወቃል። የመጀመሪያው ሙሙ አንሳቸው፣ እቺ ኢንተርስቴላር ኦብጀክት የኤሊየን ወይም ደግሞ ከፍጥረተ ዓለማት እግዚአብሔር ይሄ ብቻ ባደለም ፍጥረት ዓለም ያለው በሌሎች ዓለማት ላይ ፍጥረቶች አሉት። ስለዚህ ካሉት ፍጥረታት አካባቢ አቋርጠው የተጠቀሙት አይነት መንኮራኩር ነው በሚል ይከራከሩ የነበረበት ሰዓት ላይ አሹፈው ነበር። የመጀመሪያ ሌሎች ሳይንቲስቶች ይስቁ ነበር። ምክንያቱም በነሱ እግዚአብሔር አለ የሚለው ነገር በፍጹም እንደ ተረት ነው። ታየው ማለት ነው። ሰው ከዛ ቀጥሎ እንደገና ሁለት ቱ አይ ቦሪሶቭ በምትባል ሌላ በ2019 እንደገና ሌላ ኢንተርስቴላር የሆነች ኮሜተሪ ፊቸር ያላት ወይም ደግሞ ልክ እንደ ኮሜት አይነት ባህሪ ያላት እንግዲህ ኮሜተሪ ፊቸር ያላቸው ማለት ቴይል ከኋላ ጭራ ያለ ነገር አለባቸው ማለት ነው። እንደ ጭራ አይነት ባህሪ ያለባቸው ነው ማለት። ምንድን ነው ኮሜቶች በተፈጥሮ ልክ እንደ ጋዛማ በናኝ የሆነ ተፈጥሮ እንደ ለምሳሌ እንደ በረዶማ የሆኑ ኬሚካሎች ወይም ፍጥረተ ዓለማት ተጣብቀውባቸው የተሰሩት። በዛ ስለሆነ በከፍተኛ ፍጥነት በእኛ ሶላር ሲስተም ውስጥ በሚሽከረክሩበት ሰዓት ከፀሐይ የሚመጣ የአሩሮ አለ፣ ጨረሮ አለ፣ ሌሎችም ነገሮች አሉ። እንደገናም ደግሞ ሶላር ዊንዶች አሉ። በእነዚህ እየተጠረጉ ከላይ ያሉት አካላት እንደዚህ እንደ በረዶዋማ ነገሮቹ፣ ሌሎችም በጣም አስገራሚ የሚባሉ ተፈጥሮዎች አሉ። እነዚህ የቀለጡና የነደዱ ወደ ኋላ በሚሄዱበት ሰዓት እንደ ጅራት ይፈጥሩና ጅራታማ ኮከብ የሚለው ስያሜ ይሰጣታል። እነዚህ ሶስቱም ማለትም አንደኛ ውሟውሟ የምትባለውም ቱ አይ ቦሪሶቭም የምትባለው ሻሳጽም ታይታ የነበረችው አሁንም ደግሞ ስሪ አይ አትላስ አትላስ የሚለው በአብሪቬሽን ነው። የኢንተርስቴላር የሚል ስርዓት ውስጥ የምትሽከረከር የሚል ነገር ነው የሚያሳየው። ስሪ አይ ደግሞ ያው የተገኘበትን ቦታ ጭምር ማለትም፣ የታየ ለመጀመሪያ ጊዜ የታየው በደቡብ አሜሪካ ክፍል ነው። ሶ ማለትም በደቡብ አሜሪካ ማለት ስፔን ማነው፣ እነዚህ ስፓኒሽ ቋንቋ ተናጋሪ የአሜሪካ ክፍሎች ላይ አካባቢ ነው የታየው። ስለዚህ በዛ ቦታ ላይ የታየበትን መሰረት አድርገው ስሙን ከዛ ነው ይሰጡት። ሶ እነዚህም ሶስቱም ኢንተርስቴላር ኦብጀክት ምናልባት በዘመኑ ፍጻሜ ላይ በጣም በአስደናቂ የሰውን አእምሮ ከፈተኑ ነገሮች መካከል አንዳቸው ሆነው ተገኝተዋል እና በጣም ዓለም እየተደነቀ ነው። በዚህ ትራጀክተሪም ባህሪው በጣም የሚገርመው የዚህ ኢንተርስቴላር ኦብጀክት በባህሪው ይሄ ስሪ አይ አትላስ የሚባለው አንድ በጣም ግዙፍ ነው እንደ ከተማ ማንሃታን የሚባል አሜሪካ ውስጥ ያለ ግዙፍ ከተማን የሚያክል መንኮራኩር ብለው ነው የሚያምኑት። ልክ ከላይ የተለበጠው የተሰራው በኒኬል አይነት ማዕድናት እንደሆነ አረጋግጠዋል። ትላንት ዛሬና ከትላንት ወዲያ ቻይናም ተቀላቀላበታለች እና ቻይና አሜሪካዎቹም ሌሎችም ዓለም ላይ ያሉ የዚህ የስነ ፈለኩን ሳይንስ የሚያጠኑ አካላት በጠቅላላ እየተረባረቡ ነው እና ቻይና አሁን አዲስ ይዛው የመጣችው ኢሜጅ ወይም ፎቶ ከናሳ በበለጠ በጣም በቂ መረጃ አሁን ቻይና ከዛ እናገኛለን ተብሎ የታሰበ ነው። ምክንያቱም ናሳን ጥርጥር ውስጥ ገብተዋል። የሸወደን ነው እያታለለን ነው የሚል ምክንያት ቢባል ናሳ በዚህ በኤሊየን ጋር ተያይዞ ወይ ደግሞ ከሌሎች ፍጥረታት አለማት የሚመጡ ፍጥታት አሉ የሚለው ነገር ተመልክቶ በአሜሪካ ውስጥ ያለ በጣም ብዙ ሲክሪት ዶኪመንት ደብቋል ተብሎ የሚታወቀው ናሳ ነው። እንግዲህ ብዙ መረጃ ያለው ግን ደብቋል የሚል ነገር ስላለ አሁን እንደነ ቻይና ያሉ ሀገራት በዚህ መግባታቸው የሚያመጣው ለውጥ ቀላል እንዳልሆነ የሚያሳይ ነው። ከዚህ አንጻር እንግዲህ የዚህ የዚች ኢንተርስቴላር ኦብጀክት እንደሚታወቀው በኛ ሶላር ሲስተም፣ በኛ የፀሐይ ስርዓት ውስጥ የምትንቀሳቀስ አይደለችም። እንደገና ደግሞ ትሬጀክተሪ የሚባል ኔቸር አላቸው ይሄ ትሬጀክተሪ እጥፋት የሚሰሩበት አይነት ነገር እነዚህ ኢንተርስቴለር ኦብጀክቶቹ በተለይም ደግሞ ቺ ስሪ አትላስ ተብላ የምትታወቀው ልክ ሾፌር የሚያሽከረክራት ነው የምትመስለው የሆነ አካል እንደሚያሽከረክራት አይነት የሚመስል በፍጹም እስካሁን በዓለማችን ታሪክ ይላሉ ሳይንቲስቶች እንዲህ አይነት ጭንቅላታችን የፈተነ ነገር የለም እስኪሉ ድረስ የተከፋፈሉበት ነው፣ ዓለም ላይ አሉ የሚባሉ ሳይንቲስቶች ሁሉ። እና አበራረሯ በከፍተኛ ፍጥነት ነው። ማለትም እንደዚህ ለመለካት በማይችል ፍጥነት ውስጥ የምትበር እንደሆነች ትታያለች። ከዛ በኋላ እጥፋት የምታደረገው ነገር አላት። ልክ እንደ ሾፌር እጥፍ ብሎ እንደሚሽከረክረው እንደዚህ አይነት ነገር በእንግዲህ ነን ግራቪቴሽናል የሚባል አበራረር ነው። አብዛኛዎቹ የሚበሩት በግራቪቲ ህግ ነው። ማለትም በፀሐይ የስበት ስርዓት ውስጥ ከዛም በመሬት የስበት ስርዓት ቀጥሎ ወደ ማርስ፣ ወደ ጁፒተር የሚሄዱ ከሆነ በጁፒተር እንዲህ ያሉ በስበት ስርዓት እየተተዳደሩ ነው። ሌሎቹ ተወርዋሪ ከዋክብቶች የሚበሩት እቺ ተወርዋሪ ኮከብ እንዳሉ ተረጋግጧል። ከላይ ሲልድ የሆነበት በጣም በከፍተኛ ፈጣን ውፍረት በጣም ከፍተኛ ግዙፍ በሆነ ምናልባትም አንድ ቤት መጠን ያክል ግዙፍ በሆነ የግድግዳ ወይም ልክ እንደ መኪና አካል ከሆነ የመኪና በሩ እንደማለት ነው። ልክ እንደዛ የተገነባበት በጣም ግዙፍ አንደኛ ፎቅ የሚያክል ግዝፈት ባለው መልኩ የወፈረ አካል ነው የሰራት። እንደገና እንግዲህ የተገነባችበት በኢንቴሊጀንስ ነው ተብሎ የተነገረ ያለው። ለዛ ነው አደራደሩ፣ አሰራሩ በጣም በሚደንቅ ነው። የምታወጣው ላይት ሆን ተብሎ የተመረተ ላይት ማለትም፣ በተፈጥሮ ሂደት ውስጥ እንደዚህ አይነት የላይት ብርሃን ሰማያዊ አይነት ብርሃን ነው ማለት መብራት ኖሮት መብራት የሚያበራ አይነት ነው ብርሃኗ እየታየ ያለው። በዚህ ውስጥ እንግዲህ የሆነ አእምሮዎች የሆኑ ይህችን ስሪ አትላስን የሚቆጣጠሩ አካላት አሉ እስኪባል የሚያደርስ አደገኛ ኢንጂነሪንግ ያለባት እንደ ትታወቃለች እየታየች ነው እየተነገረ ነው ያለው እንደነ ናሳ ያሉት ግን ያው ምስጢር እየደበቁ ነው ተብሎ የሚነገርላቸው አካላት እያሉ ያሉት ግን ከመሬታችን ፍጥረት ጀምሮ የነበረች ናት የሚል ታሪያ ካለች ለምን በቂ መረጃ አልሰጣችሁንም እስካሁን ድረስ የሚሉ ክርክሮች ሁሉ እየተነሱ ያሉባት እንደሆነች እየታየና እየተነገረ ይገኛል። ማለት ነው ስለዚህ እንግዲህ የመጀመሪያ ጊዜ የተገኘችው በጁላይ 1 2025 በዚሁ ባለፈው ወራት ማለት ነው። ናሳ ፈንድ በሚያደርገው ወይም በሚያስተዳድረው አስትሮይድ ሪል ኢምፓክት ላስት አለርት ሲስተም የሚባል አትላስ የሚባል ስርዓት አለ። በሪዮ ሁርቴዶ በቺሊ ያለ የምርምር ጣቢያ አለ። በዛ ጣቢያ ነው የተገኘው። ያው ዞሮ ዞሮ የናሳዎቹ ፕሮጀክት እንደሆነ ይታወቃል። ለዚህም ከዛ መነሻነት ስሪ አይ አትላስ የሚል ስያሜ ተሰጥቷታል ማለት ነው። በጣም ዩኒክ ትራጀክተሪ ወይም ደግሞ ዩኒክ እጥፋት ስርዓት ያላት ነገር ልክ ሹፌር እንደሚያሽከረክረው የመኪና ውድድር ላይ እንደተሳተፈ መኪና እጥፍ እጥፍ የሚለው በረራዋ በጣም ያስፈራ። በዛ የተነሳ ምድርን ወደ መሬት አቅጣጫ ልትመታ ወይም መሬትን ልትሰልል የምትችልበት ነገር ሊፈጠር ይችላል ተብሎ እየተነገረ ይገኛል በዚህ በ ዲሴምበር 31 አሁን ባለፈው የዚህ የሰይጣን ቀን ያከበሩ ቀን የዛ ቀን ላይ በሚገርም ደረጃ ወደ ምድር ልዩ የሆነ ሞገድ ተለቋል በሚል ሳይንቲስቶቹ አምነዋል። አደገኛ ሞገድ ነበረ የሚል ነገር ተነግረዋል። ሶ ያ ከሆነ መናፍስታዊ የሆነ ኮኔክሽን ተፈጥሯል ወይ በምድራችን ላይ እንደነዚህ አካላት በጣም ነው የሚገርመው አገላለጻቸው። ራሳቸው ሳይንቲስቶቹ ሲገልጹት ወደ ምድር አቅጣጫ የተለቀቀ የተለየ የሞገድ ባህሪ ምን ሊሆን ይችላል የሚል ጥያቄ እንደፈጠረባቸው ተነግሯል። ያ ከሆነ ምናልባትም በእንደዚህ አይነት ቀናት ላይ ሆን ተብሎ መናፍስታዊ ሲስተሞችን ለመቀስቀስ ከሌሎች አለማት ላይ የተላኩ ስፒሪቹዋል ባዲስ፣ ምክንያቱም ደ ፎሬን ኤንጀልስን እኛ እናምናለን ወይም የተጣሉ እርኩሳን እንዳሉ እናቃለን። ሲጣሉ ግን እርኩሳኖቹ የተጣሉት መሬታችን ላይ ብቻ እንዳሉ ነው ይታወቃል በመሬታችን ላይ የተጣለው ሰይጣንና ቡድኑ ነው በሌሎች ቦታዎች ላይ ደግሞ የተጣሉ በጁፒተር በማርስ በሌሎች ፈለኮች ላይ በቢሊዮን ኳትሪሊየን የሚጠጉ በቁጥር የማይቆጠሩ እርኩሳ መናፍስቶች እንዳሉ ነው የተጣሉትም ደዛ እንዳሉ ነው የምናውቀው ስለዚህ ያ ማለት በሆነ ዓለም ላይ የተጣሉ መላእክቶች መካከል እስፔሻሊ ስጋ ተች ያላቸው ይሄ ከስጋ ንክኪ አይነት ባህሪ ያላቸው አሁን የሚታዩት እነዚህ ኤሊየን ወይ ዩፎ ምናምን እና አሁን ፍላን ኦብጀክት ምናምን ተብለው በየሲኒማ ላይ የሚታይቅ በጣም ጭላልቅ ጭንቅላት ያላቸው እንደዚህ የሆኑ እንደዚህ አይነት ዲዛይን ያላቸው ፍጠት ዓለም በሌሎች ዓለማት ላይ በብዙ ብሪሊያንስ በብዙ ማይንድ ግን የሆነ ዲፎርምድ ያል የሆነ ደስ የማይል አይነት ሰውናታዊ ቅርጽ እንዳላቸው የሚያሳውቁት እንግዲህ በቅዱስ መጽሐፍ ላይ የተቀመጠባቸው የተነገረ ብዙ ነገር አለ። በኢዮብ መጽሐፍ ላይ ኢዮብ በተመለከተበት ሰዓት ላይ እግዚአብሔር በሚያደርገው በየጊዜው ያው ልጆቹ ማለትም ምን ማለት ነው፣ እግዚአብሔር በአንድ ወቅት ሰርቷቸው የልጅነትን ስልጣን ሰጥቷቸው ነገር ግን ከዛ ከልጅነት የወጡ ግን ያው ልጆቹ የነበሩ አካላት በሚሰባሰቡበት ስብሰባ ላይ ተገኝቶ እዮብን በምድር ላይ ጎብይቻ ያለው ነገር ግን በጣም አንተ ስለጠበቀው ነው እንጂ ኢዮብ ይክድ ነበረ ተብሎ የነበረው ሙግት ላይ ይሄ እርኩሱ ዓለምን የወከለው አካል በስብሰባው ላይ ተገኝቶ እንደነበረ በዩ መጽሐፍ ላይ ይናገራል። በተመሳሳይ ሁኔታ በሌሎች ዓለማት ላይም አሉ ማለት ነው እግዚአብሔር ልኳቸው ነገር ግን ስኬታማ ያልሆነ ላይፍ የሌላቸው ወደ ምድር መጥተው ከሰዎች ጋር ተጋብተው ኔፍሌሞችና ሌሎች ተመሳሳይ ፍጥረታ ዓለምን በምድር ያጋቡና ያመጡ እንዳሉ ሁሉ በሌሎች ዓለማትም ተመሳሳይ ስጋተች ነገርን የፈጠሩ አካላት ሊኖሩ እንደሚችሉ ይገመታል። ያ ከሆነ እነዚህ አካላት ከምድር ላይ ካሉ በምድር ላይ ሆኖ ደግሞ በንትን ከወከብ የንትን አማልክቶች የንትን አማልክቶች እያሉ የሚያስመልኳቸው አካላት በሌሎች ፍጥረት ዓለም ላይ ደግሞ ያሉ መሆናቸውን አለማመን አይቻልም ማለት ነው። በዚህ የተነሳ ይችን እንትን ግዙፍ አካል እንግዲህ ወደ ምድር ቅርቢያ ሆና እየሰለለችን ያለችው ስለዚህ እንደውም እየተባለ ያለው ናሳ አክሽን ማድረግ አለበት፣ ከተቻለ መምታት አለበት የሚል ጥያቄ ሁሉ እየተነሳ ያለበት ሁኔታ እንዳለ እናውቃለን። ሶ ይሄ ከሆነ የዝች እንግዲህ ስፒድዋንም ስናየው በጣም ከፍተኛ ኢሜንስ ስፒድ ያላት ናት። ምናልባትም በሰዓት ብቻ በማይል ማለት ነው አንድ መቶ ሀምሳ ሁለት ሺህ ማይል ፐር አውር አንድ መቶ ሀምሳ ሁለት ሺህ ማይል ነው። ኪሎ ሜትርም አይደለም። ማይል በሰዓት የሚበር ፍጥነት እንዳለው ወይም 245000 ኪሎ ሜትር በሰዓት ማለትም በምን አይነት ፍጥነት መግለጽ እንደሚቻል ራሱ አይታወቅም። በሰዓት 255000 ኪሎ ሜትር፣ ላይክ አንድ መኪና ከዚህ ሞጆ ወይም ደምን በአንድ ሰዓት ሊደርስ ይችላል። ግን የዚ ፍጥነት ደግሞ 245000 ኪሎ ሜትር ነው። የመሬታችን አጠቃላይ ጎን ወደ ጎን ያለው 12000 ያክል ኪሎ ሜትር ነው። ሶ 245000 በ12000 ኪሎ ሜትር ብናባዛው ምናልባትም መሬታችንን በሚሊየን በማን ነው፣ በ100 ሺዎች፣ በብዙ ሺዎች እጥፍ በአንድ ጊዜ መሽከርከር የሚችል ነገር እንዳለው ማየት እንችላለን። ስለዚህ መጠኗ ግዙፍ ነው። 3.5 ማይል ወይም 5.6 ኪሎ ሜትር እንግዲህ ምን ማለት ነው ከአዲስ አበባ አምስት ኪሎ ሜትር ወይ ስድስት ኪሎ ሜትር ለክቶ ያን የሚያክል ስፋት ያለ ግዙፍ መንኮራኩር በመሬታችን አቅራቢያ ላይ እየሰለለን እንደሚገኝ በግልጽ ማየትና ማስተዋል ያስፈልጋል። ይህም በተመለከተ ሳይንቲስቶቹ ነው ያሉት። ይህንን እየተሰለልን ነው ያሉት። እኛ አይደለንም። አንዳንዴ ከዚህ ቀደም እኛ ስናወራ የነበራቸው ነገሮች ኮንስፓይረሲ ይመስል ነበረ። በጣም የደነቀኝ ዘመን ላይ ነኝ ያለሁት። አሁን ባለበት የዛሬ አምስት የዛሬ ሰባት ዓመት እኛ እንኳ ከአቅማችን እዚህ ጋር ሆነን እንዲህ ይደረጋል እያልኩ ሳውራቸው የነበሩ ነገሮች ዛሬ ሕይወት ሆነው ሳይንቲስቶቹ ሲከራከሩበት ሳይ፣ እግዚአብሔር አእምሮን ካልገለጠ ማንም ሰው በጥበብ ሊያመጣው እንደማይችል በደንብ የተረዳሁበት ነው ይሄ ጉዳይ ማለት ነው። ለእኔ በጣም በጣም በጣም የደነቀኝ ስለሆነ ቤተሰቦች ማካፈር ስለፈለግኩ ነው። ስለዚህ ይህን በተመለከተ አሁን እነሱ እየተከፋፈሉበት ነው ሳይንቲስቶቹ ነው ለምድር የተከፋፈሉት ይሄ መንፈሳዊ አካል ነው ብለው ነው እያሉ ያሉት። ኢስኖት እንትን አይደለም የሆነ መንፈሳዊ አእምሮ የሆነ ሱፐር ናቹራል የሆነ ከዚህ ከምናየው ተፈጥሮ ውጪ የሆነ አካል ሆን ብሎ ዲዛይን የሰራው መንኩራኩር ነው። ወደ መሬታችን አቅራቢያ ሆነ እየተሰለልን ነው ያለ ነው። ምናልባት ሶስተኛው ኢንትራስተላር ኦብጀክት ሊሆን ይችላል። ይሄ ከዚህ ቀጥሎ የሚልኩት ደግሞ ምድርን ሊያወድም የሚችል ኒውክሌር ማስበስ መሳሪያዎችን የታጠቀ በምድር ላይ ዲል ማድረግ የሚችሉ እነዚህ ዩፎ ወይም አናንፍሎን ኦብጀክትስ የሚባሉት ሌሎችም፣ ደ ኤሊየን የሚባሉ ከሌሎች አለማት ላይ የሚመጡ የተባሉ ፍጥረት አለማት ዲል ማድረግ ከምድር ጋር አሁን በአብዛኛው ዲል የሚሰሩት ከናሳ ከዋይት ሀውስ ከሌሎች ጋር እንደሆነ ይታወቃል። እያንዳንዱ የአሜሪካዊ መሪ ከዚህ ጋር የተያዘ ዶክመንት አለው። መናገር አሳልፎ ምስጢራዊ መረጃውን መስጠት አይችልም። ምክንያቱም ኦረዲ ኮንትሮልድ ነው። የሆኑ አካላት መጥተው ዋይት ሃውስ ላይ ዲል እያረጉ እየሰሩ ያሉበት ሁኔታ እንዳለ ይታወቃል። ይሄ ባለበት ሁኔታ ላይ ምስጢር ሆኖ በፓርላማ በፍርድ ቤት ደረጃ አሜሪካ በዚህ ጉዳይ ላይ የዚህ እማኝ የሆኑ አካላትን በጠቅላላ እየሞገተች ያለችበት ጊዜ ላይ እንዳለን እናቃለን። ክርክር እየቀረበ ሙግት እየቀረበ ያለበት ጊዜ ላይ ነው ያለ ነው። ይሄ ባለበት ሰዓት ላይ እነዚህ አይነት በጣም አስደናቂ ነገሮች ስቲል ማረጋገጫ ሆነው ቀርበውላቸዋል ማለት ነው። ለዚህ ነው እናሳ ያሉት አካላት የሚደነግጡት። ምክንያቱም የለም እያሉ ሲክሉ የነበረው ዛሬ ትራጀክተሪ እንዴት ከሆነ አእምሮ፣ ቁጥጥር ውጪ እጥፋቱ መኪና እንደሚታጠፍ እንዴት አይነት እጥፋት እንደዚህ ሊፈጠር ይችላል? የሆነ የሚያበረው የሚያሽከረክረው፣ ወይም በሪሞት ኮንትሮል ኮንትሮል የሚያደረገው አካል አለ የሚለው እየታመነ መጥቶ አሁን ሜይንስትሪም ሚዲያዎች ነው እያወሩ ያሉት በፊትኛ ስናወራው ስናውራው ምናልባት ኮንስፓይሪሲ ቲዮሪ ሊመስል ይችላል። አሁን ሲኤንኤን ላይ ብትገቡ ቢቢሲ ላይ ብትገቡ፣ አልጀዚራ ሁሉም ስለ ስሪ አይ ኮሜት ብለው ስለሚሏት ስለዚች እየዘገቡ ነው ያሉት። ምሬታችን ምናልባትም የሆነ መፍትሄ የማይሰጥ ከሆኑ በሆነ ጊዜያቶች አደጋ ሊያመጡ የሚችሉ ከሌላ ዓለም ላይ በረው የሚመጡ አካላት እንዳሉና አደጋውን ልንከላከል የማንችልበት ደረጃ ላይ ነው ያለ ነው የሚለውን ነገር እየተናገሩ ይገኛሉ ማለት ነው። ስለዚህ ሜታል አባንደንስ በስፋት አካሏን እንደሸፈነው ይሄ ስራሱ ሚካኤል አሁን ባለፈው ኤሎን መስክ ስለዚች ስሪ አይ አትላስ እየተናገረ ነበረ። ሰሞኑን ተጠይቆ ማለት ነው። እና እኔ መረሸን አልፈልግም አለ። በቃ ማለት በጥይት መገደል አልፈልግም ስለዚህ ጉዳይ አውርቼ አለ። ስለዚህ ደርዘ ሲክሪት ማለት ነው ሲክሪት አለ አለው። ይህም ምስጢር ለምንድን ነው የተያያዘው? ለምንድን ደግሞ ሌላው ዓለም ላይ እንዳያውቀው? ለዚህ ነው ቻይናዎቹ የገቡበት። አሁን ዛሬ የገቡበት ዛሬ፣ ትላንት፣ ከትላንት ወዲያ ቻይናዎቹ በዚህ ስፔስ ሰርች ላይ ገቡበት። ስለዚህ ጉዳይ ላይ በትክክል ማወቅ አለብን። ምድራችን ልጠፋ የምችልበት ከሌላ ዓለም ላይ ኒውክሌር ጦር መሰረታዊ ታጥቆ የመጣ አካል ቢኖር ማዳን እየቻልን ራሳችንን መከላከል እየቻልን ነገር ግን ተላልፎ ሊሰጥ የሚችልበት ነገር በእጃችን ነው በሚል እየተደረገ ያለውን ክርክር በተመለከተ በደንብ ገብታችሁ ብታነቡበት አብዴት ብታረጉት፣ ያለነው የዘመን ፍጻሜ ክፉ ዘመን ነው ያለነው ስለዚህ ክፉ አእምሮች በተለያየ አቅጣጫ በመሬታችን ላይ ትኩረት አድርገው እየሰሩ ያሉበት ነው፣ እንደምታውቁት ማለት ነው። ስለዚህ ይሄ እንግዲህ ምናልባት የክሎዘስት አፕሮቹ እና ወደ ፀሐይ የቀረበው 130 ሚሊዮን ማይልስ አካባቢ ቅርበት ሆኖ ወደ ማርስ ቀረብ ብሎ ወደ ጨረቃችንም አካባቢ ላይ ምናልባት ልትቀርብ ትችላለች ተብሎ እየተነገረ ነው። ምናልባትም አንዳንድ ዘገባዎች ጨረቃችንን ብታጠቃስ የሚል ሁሉ ነገር ነው እየተነገረ ያለው እና አለም ተወዘጋግቧል። በዚች ሰሞኑን ነው እየታየች በትክክል መታየት ጀምረችው። ስለዚህ ወደ መሬታችን እንግዲህ ዲሴምበር ናይንቲዝ 2015 ላይ ቀረብ ብላ የነበረችበት በረራ አድርጋለች። የስለላ በረራ ነው። በማርስ ላይ ፍላይ ባይ አድርጋለች፣ በማርስ በጣም ቅርብ ቦታ ላይ በማርስ አቅጣጫም፣ በጁፒተር እንደገና በረዋል። የሆነ ሰላይ አካል እየሰለለና ዶክመንት እየያዘ ያለበት ነገር እንዳለ የሚያሳይ እንደገና፣ በቴሌስኮፕ በማንኛውም ቴሌስኮፕ መታየት ይችላለች። አሁን ባለችበት ሁኔታ ኢትዮጵያ ውስጥ ያሉ ቴሌስኮፖች እንደሚያሳዩ አምናለው። ስለዚህ በተለይ የቴይል ባህሪዋ የጭራ ጅራታማ ኮከብ ተብለው የሚባሉት ያላቸው ብርሃን ጨረር ባህሪ አይደለም ያላት፣ አርቲፊሻል የሆነ በጣም አደገኛ ሰው ማለት ፍጥረተ ዓለም ሰራሽ የሆነ ቴክኖሎጂ እንደሆነች ታስታውቃለችና ኤሊየን ሃይፖቴሲስ በትክክል እየተሰጠባት ያለች ፍጥረተ ዓለም ናት። ዶክተር አቪ ሎብ በመጽሐፋቸው ላይ በትክክል ተንትኖ ያስቀመጡት ነገር ያው ሆኖ እየታየ ነው የሚገኘው። እንግዲህ በብዙ መልኩ ሚሽኖች ላይ የሚታወቁት ናሳ፣ ኢኤስኤ የአውሮፓው እንደገናም ደግሞ ሀብል የሚባለው ዌብ የሚባለው ቴስ የሚባሉት በጣም ቫሪየስ ኦብዘርቨርስ ኦርቢተርስ ማለት ነው። እየተመለከቱና በብዙ መልኩ እያጠኑ ያሉበት ሁኔታ ላይ እንዳለን እየተመለከት ነው ያለ ነው በጣም ምንድን ነው የተባለው? በአጭሩ ንግግር ልቋጨው ሳይንቲፊክ ኢምፖርታንሱ አለ አስ ኦንሊ ተ ትርድ ኮንፈርምድ ኢንተርስቴላር ቪዚተር ትሪ አይ አትላስ ኦፈርስ ሳይንቲስትስ ኤ ዋንስ ኢን ኤ ላይፍታይም ኦፖርቹኒቲ to sample materials from beyond our solar system በህይወታችን በህይወት ዘመን በምድራችን ታሪክ አንዴ እና ለመጨረሻ በማይደገም ደረጃ ያለ ባህሪን አሳይታ ያለች እንደሆነች እየተነገረ ይገኛል ማለት ነው ስለዚህ ይህን ነገር ያው በመከታተሉ መልካም ነው ባለንበት ዘመን ዘመኑ መዋጀት የዘመኑን እውቀት እየጎረጎሩን ማወቅ መመርመር በዘመኑ ላይ እግዚአብሔር የሚያሳየንን የሚነግረንን እውቀቶች በጠቅላላ መሰረታዊ በሆነ መልኩ ነገር ማየት ይገባናል የሚለው መረጃ ለማስተላለፍ ነው ፕሮግራማችን ሣድስ ይቀጥላል ክፍል መምህርና ጋዜጠኛ ዐቢይ ይልማ ማብራያቸው ቆይታ አደርጋለሁ ዕውቀት ታላቁ እግዚአብሔርን ታከብራለች።